ጊዜ እየተሞሸረች ነው። ዋው ባሏ ደግሞ ማለት ያምራል፣ ግን ልጅ ይመስላል። ባይዘወ ማለት ነው እናንተ። ለማንኛውም ነው ደስ ብሎኛል በጣም ስለተገባሽ ስለተሞሸረሽ። ባይዘወ ወፍ ስላለኝ ምንም ማውራት አልቻልኩም። የስራችሁ ይስጣችሁ ወይ ወየ ወየ ብሏል እና እንግዲህ ክላማችን እንኳን ደስ አለሽ የኔ እናት። ያንቺ ደስተኛም ደስታ ነው። ያው በጣም ደስ ይላል ባይዘወ እንግዲህ ሁለተኛ ሚዲያ ላይ በማምጣትሽ ግን በይዘው ደስ አላለንም ማለት ነው። ሶ ለማንኛውም ሸበላ ነው ይሄ ደግሞ እናንተ ዋ። እና እንግዲህ ቅባቦች እንኳን ደስ አለሽ እያላችሁ አግቡ፣ ተግባቡ፣ እንጋባባ እንጋባ እንግባባ አይደለ ትላላችሁ። እንደዛ ነው ነገሩ። አይደለም ወይኔ በላቸው ብለዋል እናንተ። ግን እኔ ተው ሰብስክራይብ አርጉኝ፣ ስ ቻናሌን ሰብስክራይብ አርጉኝ። ወንዶች፣ የማሮች፣ የፍቅሮች የሆነ ቻናሌ እየታየ አይደለም ይሽ። ለምንድን ነው ግን ሰብስክራይብ ማታደርጉኝ?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 ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርእስቶች ናቸው። በየጊዜው የሚደርስ የሚለቀቁ መረጃዎች ይደርሱት ዘንድ ከእናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ከተመቻችሁ ላይክ፣ አስተያየታችሁን ይህ ቢጨመር ይህኛው ቢቀነስ፣ እዚህ ጉዳይ ላይ አተኩራችሁ ብትሰሩና ዛሬ እንግዲህ ስለ ይክራም መተንላቸዋል ማለት ነው። ይክራምን እንግዲህ ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አደርጋለሁ። ይክራም እንግዲህ ከአሁን በፊት የምናውቃት እህታችን ተሞሽራለች በሚለው መተንላቸዋል ማለት ነው። ሶ በነገራችን ላይ የድሮ ፍቅረኛዋን እንግዲህ አገባች እያሉ ነው። እኔ ግን በጣም ነው የገረመኝ። ባይዘወይ ሴቶች ማለት ነው ከኤክራም ልትማሩ ይገባችኋል። ካሁን በፊት ያገባችሁ ባሏን ሁላችሁም ታውቁታላችሁ፣ እንዴት እንዴት እንደነበረ። በጣም በቃ ወከባ ላይ ነበረ። ሶ ሚዲያ ላይ የመጣው ነገር እውነት ለመናገር በረከት የለውም። ዶሮ እየጮኸ ነው እኛ ጋር ና እንግዲህ እና አረንጓዴ ቦታ እያወራ እያየን አንዳንድ ነገር እናወራለን። ቻናሊን ሰብስክራይብ አድርጉ። ተዉ ተዉ። ቻናሌ ምንም እየታየ አይደለም። ለምንድን ነው ግን ተደራሽነት ለሰው የለውም? ምን እንደሆነ አላውቅም። እግዚአብሔርን እንዴ፣ እናንተ ለምንድነው ቻናሌን የማታዩት? ቢያንስ እንኳን አይታችሁ ቆም ማለት ነው። መቶ ሰው እንኳን አይቶት መቶ ሰው ራሱ ላይክ ቢያደርግ አሪፍ ነበር። ለምን ተደራሽነት ይኖረዋል። ሰው ለምንድነው? እናንተኛ አረብ ሀገር ያለ ልጆች ማየት ማትፈልጉት? የግዴታኛ ከወንድ ጋር እየተጃጃልን መምጣት አለብን አይደለ? ከዛ ውጭ ግን ሆኖ ሆኖ እናንተ አትፈልጉም ሰው። ለማንኛውም እንግዲህ አንዳንድ ነገር ከኢክራም የተማርኩት ነገር አለና እሱን እንትን እንላለን እንግዲህ በሰሞን አግብታለች ክራም እያሉ ብዙ ሶሻል ሚዲያ ላይ ፎቶ እየተሰረጫጨ ነበር ማለት ነው። ሆኖም ሳለ ግን ያው በነገራችን ላይ ሚዲያ ያየው ነገር አይበረክትም። ይቅርታ አድርጉልኝና እንግዲህ ክራም ስታገባ እኮ በቃ አንድ ልክ ምን ልበላችሁ ቱጃር ሲያገባ ነው የመሰለ ቲክቶክ ጠለቅለቅለቅለቅለቅ ነበር በቃ። እኔ እንደ ሰሞን መግባት ራሱ አስጠልቶ ነበር። ለምን ካላችሁ በቃ ስገባ እስክሮስክሮስ አደረግ ይክራም ይክራም ይክራም ለሚል ይበቃ፣ ሁለት ቀን ሶስት ቀን ከተወራ ይበቃል። ግን እስከ ሳምንት ድረስ ይክራም ይክራም ይክራም ተብሎ ነበር። እኩሉ ደግሞ የሰው ምላስም ጥሩ አይደለም። የሰው ባልና የቀማሽ ምሏታል፣ ምን ይሏታል፣ የተለያየ ነገር ነበር ምሏታል። እንግዲህ ይክራምን ግን ሆኖም ሳለ ያው የሰው ምላስ ጥሩ ስላለ አይደለ እንግዲህ አመት ራሱ ባልቆየ ጊዜ ከባሏ ጋር ተፋታ፣ ጤናዋንም አታ፣ በጣም በሚያሳዝን ሁኔታ ነበር። ሆኖም ሳለ አሁን ግን ወደ ጤናዋ ስልተመለሰች ተመለሰች፣ በአንደኛ ደረጃ ደስ ደስ ብሎኛል። እንደ አንድ ስደተኛ እህታችን ምናምን ነገር በጣም ነው ደስ ያለኝ፣ እና ጤናዋን ስላገኘች ከምንም በላይ በጣም ታማ ነበር እንደምታውቁት። ምናምን ነገር ምስቅልቅሏን አወቶ ነበረ የሄደው ያ ክፉ ወንድ ማለት ነው። አንዳንዴ በህይወታችሁ ክፉ ሰው ሲመጣ በቃ ህይወታችሁ ምስቅልቅል ያደርገዋል። ገንዘቧን ምናምን ነገር ጭራስ አድርጎ በጣም በርካታ ገንዘብ ነው እንግዲህ ወሰደባት የሚባለው ማለት ነው። ስንት አመት የለፋችበትን በጣም የምታሳዝን ልጅ ናት። በጦርነት ቤተሰቦቿ ናታ ምናምን ከዛ በስቻገር ደግሞ ሰው ደግሞ አይረዳም። የኛ ሰው ምንም አይረዳችሁም። እግዚአብሔር ነ እንዴት ቤተሰቦች እንደዚሁ ነው። በዚህ ወጥቶ በዚህ ወርዶ የተለያየ ነገር እያለ ነበር። ግን እኔ በእርግጥ ይክራም እንደዚ አይነት ድግስ እንድደግስ አልፈልግም። ለምን እንደሆነ ታውቃላችሁ? ሀገራችን ያለችበት ሁኔታ እጅግ በጣም ውጥንቅጥ ውስጥ ስለሆነ ያው በዚህ መልክ መድገስ አልነበረባትም። ግን ምንም ማድረግ አይቻልም አንዳንዴ ማለት ነው። ጥፋታችን ከጥፋታችን መታረም አለብን። ያው ጥፋት እናጠፋለን ሰዎች ስንባል ማለት ነውና፣ ያው እንግዲህ ትዳሩ አልበረከተም እንግዲህ ትዳሩን ብቻ ሳይሆን ጤናዋንም ነበረ የሰረቃት የሰውዬ። እግዚአብሔር የስራውን ይስጠው። እውነቴን ነው የምላችሁ። እና ያው አሁን ጤናዋ ተመልሶ በስነ ስርዓት ሁለተኛ ግብታለች። እንግዲህ የድሮ ፍቅረኛዋ ነው፣ የድሮ ባሏ ነው እያላችሁ ደግሞ መታችኋል። እኛ ምን እናርግ? እና እናንተም ታወራላችሁ፣ እኛም እናወራልና ለምን ይቅርብን? እና ስለዚህም እኔ ግን ማለት ነው ለምን አሁን ምን እንደመጣሁበት ልንገራችሁ። ማለት ነው ድጋሚ ሚዲያ ላይ ማምጣቷ እኔ ጥሩ ጥሩ ነው ብዬ አላስብ፣ የሚቀርት አድርጉልኝና በቃ ሚዲያ በረ ያየው ነገር ምንም በረከት የለውም። እኔ ከማ እንደ ተረዱ ልንገራችሁ፣ ከሳምሪና ከፋኒ ሳምሪና ፋኒ ከተለያዩ እንደገና ደግሞ ያ ቅዱስ ቅዱስን ታውቁታላችሁ፣ ቅዱስና ልዩ የሚባሉ ከተለያዩ በኋላ ማርያምን ሚዲያ ላይ በጣም አልፈልግም እኔ። እንደው እግዚአብሔርን ባገባ ራሱ ባለ ሚዲያ ላይ አላመጣም። ራሴ ግን እንደፈልኩ መሆን ይችላል፣ ችግር የለውም እንጂ እንደዚህ ሁኛ ምናምን እየተጋጋጥኩ እየተላላጥኩ ምናምን ባይዘው የኔ መላላጥ አይመቸኝም። በነገራችን ላይ ማለት ነው እና ምንላችሁ ፈልጌ ነው። ደስ ይላል ብቻ በማግባቷ እኔ ደስ ብሎኛል። ግን ካለፈው መማር አለባት ምናምን ነገር በጣም ደስ ይላል። ሁሉም ሲኖራችሁ ነው የሚወዳችሁ ምናምን ነገር እንደገና ደግሞ በቃ ይሁን ይሁን፣ አስፈላጊ አይደለም። እኔ ይቅርታ አድርጉልኝና እንደተረዳው ከሆነ ይሁን ይሁን፣ በጣም ከባድ ነው። ደብቁ ይደብቁኝ ያመጣልና፣ ስለዚህ ከእንደዚህ አይነት ድርጊቷ ብትቆጣ መልካም ነበር። እንግዲህ ወይዘሮ ይክራም እንግዲህ አሁንም መታለች ማለት ነው። ባሌን እዩልኝ ብላ መርቁኝ ብላ፣ እኛ ምን መርቀና ከለን ችግር የለውም። እኛ እንኳን ይመደምቀ ቅመሞችን እንመርቃለን። ምን ምን ችግር አለው? እንግዲህ የሰው ባል ነው ትላላችሁ። ሰው ምን እንዲሁ እናንተ ክፎች አይደላችሁ። እውነቴን ነው የምላችሁ። ስለዚህ ምን ልላችሁ ፈልጌ ነው ይክራሚ፣ የኔ እናት እንኳን አገባሽ። ከዛ ባሻገር ግን ያው ድጋሜ ዱባይ ልትመጭ ነው ተብሎ ነበረ። ከዱባይ ከመምጣቷ ግን ያው እንትን ማለቱ ደስ ይላል። ባይዘወይ ሀገሯ ላይ መቀመጧ በጣም ደስ ይል ነበረ። ምናምን ከሀገሯ የተቀመጥ ባይዘወ ያለችበት ሷ ደግሞ ሀዋሳ ስላለች ሀዋሳ ደግሞ ሰላም ነው። አሁን ሰላም የሌለ ወደ እኛ ሀገር ወደ ጎንደር ምናምን ነው ሰላም የሌለ እንጂ ሀዋሳ ላይ ሰላም አለ። ሶ እና በጣም ደስ ብሎኛለን። እውነት ለመናገር ይህን ያለው ነገር ማለት ነው። ና ቅመሞች በርቱልኝ፣ ተበረታቱልኝ ነው ምለው። አዎ በርቱ፣ ተበረታቱ ሽማሮች፣ ፍቅሮች። እና ይህን ያልከወራ አይበቃኝም ግን ይበቃኛል። ይሄ ሁላችሁ እንትን እኛ ጋር ጅርጅር አለ ባይ ዘ ወይ ማለት ነው። ጅርጅር ስላለ ጅርጅር እየቋረጥኩኝ ነው ማወራችሁ። ቤት ላይ ደግሞ ወፍ አለ ምናም፣ ብታዪው እኛ ጋር ወፎችን ጫጫሉ። ምንም ቪዲዮ ራሱ መስራት አልቻልኩም፣ ይቅርታ አርጉልኝ። እና ማርያም እና እስማሙል እና ያለው ነገር ይሄ ነው። በተረፈ ሁላችሁንም ሰላማችሁ ብዘት ትረፍርፍ ይበልልኝ እና ይሄ ነው ያለው ነገር። ቻናሌን ሰብስክራይብ አድርጉሽ፣ ወዶች፣ ማራውች፣ ፍቅሮች፣ ግልቦች እና ለዛሬ የነበረን ቪዲዮ በዚህ ተጠናቀቀት። ላላችሁት ላላችሁ እናመሰግናለን። ሰብስክራይብ አድርጉኝ። ተው ተው፣ እኔ በኢትዮጵያ እገባለሁ በቅርብ። ተው አምሳ ሺ ሰብስክራይብ አምሳ ሺ ታስገቡኝ። ያላችሁ ችግር የለም፣ እኔ በእናንተ መቼ አፈራለሁ። እና ነው የማይታይ ቪዲዮ ነው ሼር የማይደረገው ሼር ድፍረት ነው ንቀት ነው። ትዳዳችሁ ንቀት ነው። ንቀት ነው። ንቀት ነው። ንቀት ነው።